ሰላም ለእናንተ ወዶችዬ እንደምን አደራችሁ፣ እንደምን አረፈዳችሁ። እንዲ ያሁን ጠዋት ነው። በሳውዲ ያው ሳውዲ ላይ ያላችሁ በተለያየ አረብ ሀገራት ያላችሁ በውጭ በውስጥም አገር ያላችሁ እንደምን አላችሁ፣ እንዴት ናችሁ? መድኃኒዓለም እግዚአብሔር አምላክ በያላችሁበት ይጠብቃችሁ፣ ሰላማችሁን ያብዛልኝ። ዛሬ ደግሞ በጠዋቱ የመኮረና መኮረኒ፣ በሀገራችን መኮረኒ ይባላል፣ በዚህ ሀገር ደግሞ መኮረና ይባላል፣ በዚህ በሳውዲ መኮረና ይባላል። በኢትዮጵያ ደግሞ መኮረኒ ይባላል። የመኮረኒ ሰላጣ እንሰራለን ማለት ነው። እዚ ጋ መኮረኒ አለኝ ይኸው። እዚ ጋ መኮረኒውን ቀቅየዋለሁ። ያኔ ግማሽ ቀቅያለሁ። በመቀጠል ደግሞ እዚ ጋ በነገራችን ላይ ማለት ነው ውዶች፣ አበረታቱኝ፣ ሼር፣ ሰብስክራይብ፣ ላይክ በቃ አበረታቱኝ። ኮሜንት ጻፉልኝ ኮሜንት ጻፉልኝ። ይሄን ምን እርግጠኛ ነኝ ይሄንን ቪዲዮ በተለያየ ሀገር ያላችሁ በተለያየ በአውሮፓ በአሜሪካ በአውስትራሊያ በተለያየ ሀገር ያላችሁ በለንደን ያላችሁ ሰዎች ታወታላችሁ። እርግጠኛ ነኝ ይህን ቪዲዮ ማለት ነው ነውና ኮሜንት አድርጋችሁ ለፉ አስተያየት ስጡኝ። ጥያቄ የምጠይቁ ካለ ጥያቄ ጠይቁኝ፣ የምችለውን እመልሳለሁ። የማዳም ቅመሞች ይህም እንደዚሁ እና እኛን በቃ የማዳም ቅመሞችን አበረታቱን። ተስፋ በቃ ከእግዚአብሔር በታች ሰው ለሰው ነው። ተስፋ አይደለ አንዳንድ ያው እንትን ሰውን ቢኖር ማለት ነው። እና ስለዚህ ውዶች እዬ አበረታቱኝ በቃ አበረታቱኝና በቃ ኮሜንት ጻፉልኝ። በርቺ እና ደግሞ እንድሰራላችሁ የምትፈልጉት ካለ የምጠይቁ ካለ የምችለው ኮነ መልሳለሁ። እና ከዛን አሁን ለዚህ ለመኮረና የሚያስፈልገው መጀመሪያ ይኸው እዚህ ጋ አሁን ይሄ ነይ ሽንኩርት አለ። እዚህ ጋ ነይ ሽንኩርት አለ። ነይ ሽንኩርቱን አቁላለው እና ነይ ሽንኩርቱን አቁላለች። ዘይት ዘይት ሆነ በዚህ ሀገር፣ በሀገራችን የወይራ ዘይት ነው። በዚህ ሀገር ደግሞ ዘይት ዘይት ሆን ይባላል። በሱ አደርግና ነይ ሽንኩርቱን ከዛ፣ ሳልሳ ሳልሳ ያገራችን መጁን፣ በዚህ ሀገር መጁን ጥማጥ ይባላል። በሀገራችን ሳልሳ ይባላል። እሱን አረገዋለሁ አሁን። እዚህ ጋር ይሄ ፍልፍል ሮሚ ይባላል። በከለር ማለት ነው። ይሄ ቀይ ነው፣ ይሄ ደግሞ ቢጫ ነው። በከለር ሁለቱም ይሄ ፍልፍል ሮሚ ነው። ይሄ እዚህ ጋር ደግሞ ባረንጓዴው ፍልፍል ሮሚ ነው። በሶስት አይነት ከለር ማለት ነው። ፍልፍል ሮሚ በሀገራችን ፍልፍል ባርድ። እዚህ ጋር ደግሞ ጀዘር አለኝ። እዚህ ጋር ብግዶ ንስ አለኝ። እዚህ ጋር በሰል ነጩ ሽንኩርት ማለት ነው። ነጩ ሽንኩርት አለኝ። እዚህ ጋር ደግሞ ኪያራ አለኝ ማለት ነው። በሀገራችን ኮከምበር ይባላል። በሀገራችን እና ይሄንን አንድ ላይ ከዚህ ጋር ልክ ሱገውን እንሰራና ሱገው ቀላል ነው። መጁን ጥማጥ ይደረጋል እና እሱን አቁራልቼ እዚህ ላይ ይህንን አንድ ላይ ማዋሃድ ነው ማለት ነው። እና ቀላል ስለሆነ ከቻልኩኝ እሱን ማስቀምጠላችኋለሁ። እና ውዶችዬ ይህንን